እዛው ነው። እየጠብቅ ነው። አሁን እኮ መሽቷል። አሁን ይሄንን እንድትነግሪኝ አይደለም የደወልኩልሽ። እሺ ምን ላድርግ? ያመጣሻቸው ሰዎች ናቸው። የሆነ ቦታ የማስቀምጣቸው ጥለውኝ ስለሆነባቸው ነው መምጣት ማእኔ እንዴ በዚህ ጨለማ ሊወጣም ዝና በዛ ላይ ደግሞ ሰፈሩ በጣም ሩቅ ነው ማለት። በራይል ላይ የሆነ አንድ ቦታ አለ። እሱን ተሸፍኝዋለሽ ስና በናት ነገ ጠዋት ትመጣለሁ። አንተ ካለ ይበቃል። አንድ የሚረባ ሰው የለ። እሺ፣ ለማንኛውም በሌሌት ነ እንዳትረሽ። እዛ ሰፈር ትመቻለሽ፣ እሺ ቅድስትና ብሩኬ እልል ብለው ተሞሽረዋል። ይህንን የሰማችው ማህሌት ተመልሳ ከበረኪናዋ ጋር ግብግብ ገጥማለች። ፍራታም ምድሮን ብዬሽ ነበረ። ዞሮ ዞሮ አንቺ ተተሽላት ወጣሽ ማለት ቅድስትን አግብቶ ህይወቱን ይመራል ማለት ነው። ምሳሌ ስትታከምለት ነገሮቹ አልጋ ባልጋ እየሆኑለት ነው። ሳናሳክሞ ከተመለሰ በኋላ የግድ ሚስት ያስፈልገዋል። ታዲያ ሊያገባ የሚችለው ቅድስትን ነው በማለት ፍራታ ስጋቷን ከዚህ በፊት ለማህሌት ገልጻላት እንደነበርና አሁንም ልታስታውሳት ሞክራለች። ሆኖም ያኔ የገለጽኩልሽ እኮ በስነ ልቦና ተዘጋጅተሽ እንድጠብቂው ነበር እንጂ፣ አሁን እየበለጠ እብድ ሆነሽ ተሸንፈሽ ልፍስፍስ ሆነሽ ማየት አልፈልግም። ይህን እህት ጠንካራና ብርቱ እንደሆንሽ ነው የማውቀው። ስለዚህ ዛሬም ተሸንፈሽ ቅድስትንና ብሩኬን ማስደሰት የለብሽም። ጭራሽ በረኪናውን ጠጥተሽማ ርጋቸው ላይ ወይን እንድትቸልሽ አልፈቅድልሽም፣ በማለትም አሁን ከጎኗ ሆና እህትየዋ እያበረታታቻት ነው። አሌትም ከዚህ በኋላ እንግዲህ ምን ሰው ነኝና? በእርግጥ የብሩኬን ቤት ተመልሼ ባልኖርበትም ቅድስትን አግብቶ ማየት ግን ለእኔ የሞት ሞት ነው በማለት አሁንም በራሷ ላይ የወሰነችው ውሳኔ እጅግ በጣም ከባድ እንደሆነና ኖም ቅድስት የተመኘችውን ማለትም ከብሩኬ ሀያ ልጆችን ወልዳ ማየት እንደማትፈልግም እየገለጸች ነው። ዝናም ሞገሴን ለማጥቃት ወደ ውጭ በወጣበትና ለስለላ ባሰማራቸው ሰዎች መካከል ታፍኖ ወደ ወይን ቤት መውረዱም ተመልክቶ ሞገሴን በጣም ደስ ብሎት ከሉላ ጋር ጥሩ ጊዜ እያሳለፈ ነው። በእርግጥ የነፃነት ጊዜ ተነፍጓቸው ፀሐይዋን እንኳን ናፍቀው ከአንዲት ዶርም ውስጥ ተዘግተው ብዙ ጊዜ ያሳለፉ ቢሆንም አሁን ግን በነጻነት እንዲንቀሳቀሱ አቶ ዝና የተባለው ወንጀለኛ ወደ እስር ቤት መወርወሩ ጥሩ ምቹ አጋጣሚ ፈጥሮላቸዋል። ሰላም ጤና ይስጥ ልን ውድ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት በአለምዳርቻ በአለም ዳርቻ ሰላማችሁ ይዛ እያልኩኝ ምሳሌ የድራማ ክፍል 69 ምን አዲስ ነገር አለ? ወደፊትስ ምን ይከሰታል? አብሬ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ ተከታተሉኝ። ዛሬው ክፍል ወሰድኳችሁ። ቅድስት ለዘመናት ስትመኝ የነበረውን ሕይወት በተለይ ደግሞ ብሩኬ ምን ያህል መልካም ሰው እንጀራ የሆነ ሰው፣ ስለዚህ እሱን ገፍታ የወጣችው መሀሌት ግን ምንኛ ያልታደልሽ ሴት ነሽ። አሁን ብሩኬ ከውጭ አገር ሲመጣ ከዚህ አልጋ ላይ እኔና እሱ ከብለ ከብለል የምንልበት ይሆናል በማለትም ምኞታን የገለጸች ቢሆንም አንዳንዴ ቸርተመኝ ጥሩ እንድታገኝ እንደተባለውም ቅድስት እያሰበችው ተሳክቶላት ብሩኬን በእጇ አስገብተዋለች። ብሩኬ በእርግጥ የቅድስት መሽኮር መም ለከፍተኛ ፍርሃት ቢዳርገውም በስከ መጨረሻም እኔ እኮ ምናልባትም ያንችን መብት ላለመጋፋት እንጂ በጣም የሞድሽ እና የማከብርሽ፣ በዛ ላይ ደግሞ ብልህና አስተዋይ ሴት በመሆንሽ በጣም አደንቅሻለሁኝ። የኔ ልጅ እዚህ ለመድረሷ አንቺ ከፍተኛው ሚና ተጫውተሻል። አሁን በህይወቴ ምንም አይነት ሴት የለችም። አንቺን አግብቼ እፎይ ማለት እፈልጋለሁ። ይሄ ደግሞ የሚሆነው የአንቺን ፈቃደኝነት ሲጨመር ነበረ። አይ፣ ቅድስት ምን አሽቆረመመሽ? ብሩኬ ጋሼ ማለት ሽንትተሽ ወይ? ብሩኬ እኔ እናንተ ተጋብተን ምኞታችንን አንድ ብናደርገውስ ብለሽ በግልጽ ለምን አልነገርሽኝም? በሚልም ካለማን ጠፍ የገባችውን ቅድስትን እንደዋዛ በዛው ሊያሳድራችሏል። ታዲያ በስከ መጨረሻዎቹ የልብ ምቷ በፍቅር ነዶና የነበረበት ሰዓትም ቅድስት ልትወጣ አሁንም እየተሽኮረመመች ቢሆንም፣ አይ ለምን ትሄጃለሽ ቅድስትዬ ከዚህ መኝታ ክፍል አትወጭም በማለትም ሲያሽኮረመማት ነበረ። ቅድስትም ፍላጎቱም ስለነበራት ያንን መኝታ ክፍል ትታ ለመውጣት ውስጧ ፈቃደኛ ስላልሆነ ከብሩኬ ጋራ ጥሩ ጊዜ ለማሳለፍም ምቹ ሁኔታዎች እንደተፈጠሩላቸውና ወደፊት ባለቤቷ ከሚሆነው ከብሩኬ ጋር አብረው ለማደር ተገደዋል ማለት ነው። እንግዲህ ዝናም ሉላና ቶ ከሰነባበተ ዋል አደር ብሏል። ሆኖም እሷን አጥቼ እኔ ሰው አይደለም። ሞገሴን አንድ ነገር ማስደረግ አለብኝ። ቤት ቤቱ እንዲገዛለሽ ከፈለግሽ እንደማንም ብለሽ ሞገሴና አስገዲ በማለትም ከፍተኛ የሆነ ጭንቀትን አውርሷታል። ሆኖም ዛሬ ላይ ማህሌት ምን ነው በቀረብኝ ሳትላት ቀርም ምክንያቱም የዝና ስድብና ጥፊዎች በጣም ከሚገባው በላይ አሰልችቷታል እና። በሌላ በኩል ደግሞ ወንጀለኛ ተብላ ምናልባትም ወደ እስር ቤት የምትወረወርበት አጋጣሚ ሊፈጠር ስለሚችል ይህም ሌላኛ ስጋት ውስጥ ጨምሯታል። እንግዲህ ኤፍራታ ተጠንቀቂ፣ ከዚህ ሰው ብትርቂ ሳይሻልሽ አይቀርም። ምናልባትም ነገ ሉላን ከእጁ ካስገባ አንቺን ወንጀለኛ ያስደርግሽና እስር ቤት መቀመቅ ትወርጃለሽ። ይህ ከመሆኑ በፊት ራስሽን ጠብቂ በማለት አስጠንቅቃታ አለች። ሆኖም ማህሌት አይ ዝና እንኳን ቃሉን ተፈጻሚ ያደርጋል። እሱ ጀግናና ደፋር ነው እያለችለት ዝና ነገር ግን ብሩኬ በጡጫ ብሎ ዘርሮት እንደነበርና ምን ያህል እንደተሸነፈም ተመልክታለች። ዛሬ ላይ በዝና እምነቷ እየተሸረሸረ መጥቷል። በስከ መጨረሻም ለሊት ተነስታ እንኳን ሉላ ያለችበትን አካባቢ ሰላዮችን በማሰማራት መፈለግ እንዳለባትም ትዕዛዝ ተላልፎባታል። አህሌትም ሰዓቱ ሌሊት ስለሆነ አሁን ምን ማድረግ አንችልም፣ እባክህን ዝና ይንጋልን በማለት ለዝና የነገረችው ቢሆንም ተለመደው ከዝና የሚወረወሩ ስድቦች ግን እጅግ በጣም አሰቃቂ ነበሩ። ሆኖም ማህሌት እንግዲህ በገባችው ቃል ኪዳን መሰረት በሌሊት ተነስታ ከዝና ጋራ ሉላን ማሰሷን ተያይዘዋለች። በስከ መጨረሻም ሞገሴ ሉላን ተጠንቀቂ፣ አሁኑ ዝና ካለሽበት ሊመጣ ስለሚችል፣ ስለዚህ ራሽን ጠብቂ፣ እያለ ያስጠነቅቃት ነው። ሉላም ከዚህ በፊት በጣም በጀግንነት ራሱን ላይ ፈንክታው ጉዳት አድርሳበት እንደወጣች እያስታወሰች ምናልባት አሁን በሱ ቁጥጥር ስር ከዋልኩኝ ለህይወቴም አደጋለሁ በማለትም ከፍተኛ የሆነ ስጋት ውስጥ ገብታለች። ሉላን ያገኛታል ወይስ አያገኛትም? እናንተ ምን ትላላችሁ? እኔ በበኩሌ ሉላን በቀላሉ ሊያገኛት አይችልም። ምክንያቱም በአካባቢው ምናልባትም ሉላ ያለችበትን የሚያውቅና ጠቋሚ እስከሌለ ድረስ የፈለገ ቢያስሳት ሉላን በቀላሉ ሊያገኛት አይችልም። እንግዲህ በባለፈው ሉላን ያገኝበት አጋጣሚ እናስታውሳለን። ብሩኬ ለልጁ ሲል ምሳሌ ለማሳከም የግድ ሉላ ወደዛ ቤት መሄድ ስለነበረባት ና ሉላ የሚገኙበትን ክፍል በማመላከትም ሉላን በቀላሉ ሊወስዳት ችሏል። ዛሬ ላይ ግን በፍጹም ያ እድል ደግሞ ተመልሶ አይገኝም። ብሩኬ አሁን ላይ ምርጥ የሞገሴ ጓደኛ ሆኖ ተከስቷልና፣ ድሮም ምርጥ ጓደኛ ነው። በእርግጥ ግን ለምሳሌ ሕመም ሲል ያንን ቀን ቃሉን አጥፎታል። ሞገሴ ይቅር በለኝ በማለት ነበረ ያንን ነገር ያደረገው። በእርግጥም ሎላ በዚህ ምንም አይነት ቅራኔም አልነበራትም። ምክንያቱም የእሷ ወደ ዝና ተመልሶ መሄድ ምሳሌን እንድትታከም ትልቅ ምክንያት ሆናለችና በሌላ በኩል ወይዘሮ ማህሌትም እንግዲህ የብሩኬን ቤት ትታ ከወጣች በኋላ ነገሮች እንዳሰበቻቸው አልሄዱላትም። ማለትም ቤቱን አሳግዳ መኪናውንና የቤት ባለቤት መሆን ስትፈልግ ነገር ግን ይህ ሳይሳካላት በመቅረቱ እጅግ እየተከነከነችና እየተናደደች ትገኛለች። በስከ መጨረሻ ምሳሌ ታክማመታ ብሩክ ሀሳቡ ሙሉ ሲሆንለት፣ እሷ ግን ገና ለገና አሁንም ከዝና ቤት ይሰጠኛል በሚል አስፈላጊ ወንጀል ላይ በመሰማራትም ራሷን ስቃይ ውስጥ ደብቃለች። ቀጣዩ ምዕራፍ የማህሌት እና የፍራታ የዝና ጣፈንታ ምን ሊሆን ይችላል? ብሩኬና ቅድስት እንዲሁም ሞገሴ እነሱስ ምን ላይ እናገኛቸዋለን? ሞገሴ ሉላን አግብቶ ልጆችን ይወልዳል ተመኘው አንዳንቺ ቆንጆ ቆንጆ ልጆችን ወልጄ ጥሩ የትዳር ህይወትን መመስረት ነው በማለት ገልጾ ነበረ ከዚህ በፊት ላኛው የቅድስት ምኞት ሃያ ልጆችን ከብሩኬ ወልዳ ፍራውን አድርጋ መደሰት መደሰትና ቤቷን በፍቅር ማሞቅ እንደሆነ ምኞቷን ገልጻለች። በሌላ በኩል ምሳሌ ቅድስት እናቷ ትልቅ ህልም ነበራት። በስከ መጨረሻም ህልሟ ተሳክቶላታል። በቀጣይ ክፍል ምን አዲስ ትዕይንት እንመለከታለን? በቅድስትና በብሩኬ መካከል የተፈጠረው የፍቅር ግንኙነት እናንተስ ደስ አላላችሁም? እስከ መጨረሻም ኮንግራ ብሩኬ ኮንግራ ቅድስት፣ እንኳንም ያሰባችሁት ሆነላችሁ በማለት የዛሬውን ቪዲዮ እዚ ላይ አጠናቅቃለሁ። በቀጣይ እስከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩኝ ለቻናሌ አዲስ ሲሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ ባይ